ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሆነው በዓለም አቀፉ ማህበረሰብ ፊት መሾማቸው ይፋ ሆኗል። በአቶ ጌታቸው ረዳ ይመራ በነበረው ጊዜያዊ አስተዳደር ውስጥ በምክትል ፕሬዚዳንትነት ሲያገለግሉ የቆዩት ሌትናንት ጄኔራል ታደሰ ወረደ ዛሬ የፕሬዚዳንትነት ስልጣኑን የተረከቡበት መሰናዶ የተካሄደው የአሜሪካና የሩሲያ አምባሳደሮችን ጨምሮ አዲሱ የአፍሪካ ህብረት ሊቀመንበርና የኢጋድ ዋና ጸሐፊ በተገኙበት መድረክ ነው። ጄኔራል ታደሰ ባለፉት ሁለት ዓመታት የጌታቸው ምክትል ሆነው ያገለገሉ ሰው ናቸው። ባለፉት ሁለት ዓመታት የነበሩ ጥንካሬዎች፣ ድካሞች በግልጽ የሚገነዘቡ ሰው ናቸው። በረጅም ጊዜ በፖለቲካና በወታደራዊ ስራ ያገለገሉ ናቸው። አሁን ትግራይ ውስጥ ያለውን ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነት በብዙ ስቴክ ሆልደርስ የታመነ ነው። የተፈናቀሉ መመለስ፣ የታጠቁ ማስፈታት፣ በኢንክሉሲቭ ናሽናል ዲያሎግ መሳተፍ ብቻ ሳይሆን የትግራይ ሕዝብ የታገለለትንና የስልጣን ባለቤት የመሆን ፍላጎቱን በምርጫ ማረጋገጥ ይጠበቅብናል። ከሁለት ዓመታት በፊት ይህንኑ ኃላፊነት የተረከቡት ጌታቸው ረዳ 27 አባላት ያሉትን የጊዜያዊ አስተዳደር ካቢኔ ሲያዋቅሩ የአሁኑ ፕሬዝዳንት ሌትናንት ጀኔራል ታደሰ ወረደ እና ሌትናንት ጀኔራል ጻድቃን ገብረትንሳኤ በምክትል ፕሬዝዳንትነት ማዕረግ ተሹመው እንደነበር የሚታወስ ነው። የህወሓት አመራሮች በሁለት ጎራ መከፈላቸውን ተከትሎ ጊዜያዊ አስተዳደራቸው አደጋ ላይ መውደቁን ደጋግመው ሲያሳውቁ የነበሩት ጌታቸው ረዳ በደብረ በደብረጽዮን ገብረ ሚካኤል የሚመራው ክንፍ በክልሉ የሚገኙ የወረዳና የከተማ አስተዳደር ጽህፈት ቤቶችን መቆጣጠር በጀመረበት ሰሞን የፌዴራሉ መንግስት ለጉዳዩ መፍትሄ እንዲያበጅ ሲሉ አዲስ አበባ ተገኝተው ጋዜጣዊ መግለጫም ሰጥተው ነበር። ጌታቸው ረዳ ይህንን ካሳወቁ ወዲህ ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል አዲስ የሚሾም ፕሬዚዳንት ሊኖር እንደሚችል ፍንጭ የሰጡት በህዝብ እንደራሴዎች ምክር ቤት በነበራቸው የማብራሪያ መድረክ ላይ ነው።